ኤሚን 247 ዓለም እንዴት ዋለች መሰናዶው ላይ ደርሷል። ቀደም ሲል በመግቢያችን ላይ እንደነገርናችሁ በተለይ ከአፍሪካዊ ጉዳዮች የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት በሌሉበት የሞት ፍርደኛ መሆናቸው በርካታ ሚዲያዎችን እያነጋገረ ይገኛል። እነዚህንና ሌሎች የባህር ማዶ መረጃዎችንም ጨምሮ ሊነግረን ባልደረባችን አሸናፊ በላይ ስቱዲያችን ነው የሚገኘው። እንዴት አመሸ አሸናፊ? እንደምን አመሸሽ ጸጋ። ቅድም በመግቢያው ላይ እንዳነሳሽው እንግዲህ በርከት ያሉ ሚዲያዎች የተለያዩ መረጃዎችን በቀን ሙሉ ዘገባቸው ሲያዳርሱ ነበር። የቀጥታ ሽፋን ሲሰጧቸውም የነበሩ የተለያዩ ጉዳዮች ነበሩ። እነኚህን እንግዲህ ወደ ውድ ተመልካቾቻችን ይዘን የምንቀርብ ይሆናል። አመሰግናለሁ። መቀጠል ትችላለ። አመሰግናለሁ እንግዲህ የመጀመሪያው መረጃችን የሚሆነው ቅድም አንቺም በመግቢያው ላይ እንዳነሳሽው የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ መሪ የነበሩት እንግዲህ ጆሴፍ ካቢላን እናገኛቸዋለን። ጆሴፍ ካቢላ እንግዲህ በበርካታ ኢትዮጵያውያን ዘንድ ታዋቂ መሪ ነበሩ። እኒህ መሪ እንግዲህ በዲሞክራቲክ ሪፐብሊክ ኮንጎ ቀድሞ ለሰሯቸው ጥፋት በሌሉበት ማለት ነው ጥፋተኛ በተባሉባቸው ጉዳዮች ላይ የሞት ፍርድ እንደ የተፈረደባቸው የተለያዩ ሚዲያዎች ዝገባ ሽፋን ሲሰጡት ነበር ማለት ነው። የኪንሻሳ እንግዲህ ወታደራዊ የፍርድ ቤት እንግዲህ በእሳቸው ላይ የሞት ፍርዱን የፈረደው እንግዲህ የተለያዩ የጦር ወንጀሎችን ሰርተዋል እንደዚሁም ደግሞ ጥፋተኛ የተባሉባቸው በሀገር ክህደት ጭምር አድርገዋል የሚል ክስን መስርቶባቸዋል ማለት ነው። ለዚህም እንግዲህ 29 ቢሊዮን ዶላር ለደረሰው ጉዳት ክፍያ እንዲፈጽሙ መደረጉን እንደዚሁ የሚሉ የአፍሪካ ኒውስ ዘገባ ያደርጋል ማለት ነው። ይህ እንግዲህ ለኪንሻሳ ለካ የሚከፍሉት ይሆናል ማለት ነው። ሌላው እንግዲህ በደቡብና በሰሜን ኪቡ በተባለች ከቦታ አካባቢ ላይ እንግዲህ ለተፈጸመው እንደዚሁ ግድያ፣ ጅምላ ጥፋት፣ እንደዚሁም የጦር ወንጀል እንደዚሁ ክፍያዎች እንዲፈጽሙ የተደረገበት ሁኔታ ነው ያለው። ወደ ሁለት ቢሊዮን ዶላር ክፍያ እንዲፈጽሙ የተደረገበት እንዲፈጽሙ ፍርድ የተሰጠበት ሁኔታ ነው ያለው እሳቸው እንግዲህ በዚህ ፍርድ ሂደት ላይ እንዳልተገኙ መረጃዎችም እያመላክታሉ። ነገር ግን በሌሉበት ነው ይህ ፍርድ የተሰጠው ማለት ነው። ሌላኛው መረጃችን እንግዲህ ዛሬ ቀን ሙሉ የቀጥታ ሽፋን ሲሰጠው የነበረው የዲሞክራቶችና የሪፐብሊካን ጉዳይ ነው። ይህ እንግዲህ የዲሞክራቲክና የሪፐብሊካኖች ትልቁ መነጋገሪያ ጉዳይ የነበረው እንግዲህ አብዛኞቹ በሺዎች የሚቆጠሩ የአሜሪካ ዜጎችን ከስራ ውጭ ሊያደርግ ይችላል ተብሎ የታሰበው ትልቁ ሴኔት ስብሰባ ነው። ይህ የሴኔት ስብሰባ እንግዲህ አብዛኞቹን ከስራ ውጭ ሊያደርግ ይችላል የሚል እምነትም ተስቶ ታምኖበታል ማለት ነው። በአጠቃላይ የአሜሪካ መንግስት የተለያዩ የመንግስት ተቋማቱንም በዚህ ምክንያት እንግዲህ ሊዘጋ እንደሚችል ነገር ግን በተለይ አስፈላጊ የሚባሉ ስራዎች እንደ ሕክምና ላይ የሚገኙ አለፍ ሲልም በወታደራዊ ስራዎች ላይ፣ ትምህርት ቤቶች ዝግ የማይሆኑበት ነገር ግን ከክፍያ ነፃ የሆኑ ስራዎች ግን ሊኖሩ የሚችሉበት ሁኔታ ነው ያለው። በዲሞክራቶች እና በሪፐብሊካኖች መካከል እንግዲህ ትልቁ ልዩነት በመካከላቸው ያለው በዚህ በጀት ከፖሊሲ ነጻ የሆነ በጀት ይጽደቅ እንደዚሁም ደግሞ ከዚህ በፊት አሁን ሊጠናቀቅ ወራቶች የቀረቱትን የባራክ ኦባማ ፈንድን እንደዚሁ ይቀጥል አይቀጥል በሚለው ጉዳይ ላይ ከስምምነት መድረስ አለመቻላቸው ነው። ይህም እንግዲህ ትልቁ መነጋገሪያ ጉዳይ የነበረ እና አሁንም ድረስ በቀጥታ ስርጭት እንግዲህ አስር ሺዎች እየተከታተሉበት ባለበት ሁኔታ እየተላለፈ ያለበት ሁኔታ ነው ያለው። ይህ የዩኤስ እንግዲህ ውሳኔ ምን ይመጣል፣ በቀጣዮች ውስጥ የዶናልድ ትራምፕ አስተዳደር ምን አይነት ውሳኔዎችን ያስተላልፋል የሚለውም እጅጉ የሚጠበቅ አድርጎታል ማለት ነው። በመጨረሻ የምንመለከተው እንግዲህ የአልጀዚራ ዘገባ ሰሙድ ፍሎንቲን የሚባሉት እነኚህ ወደ ከአውሮፓ የተለያዩ ሀገራት የተውጣጡ እርዳታን የጫኑ መርከቦች እንግዲህ ወደ ጋዛ ጉዞ እያደረጉ እንደነበር ይታወቃል። ይህንን የጋዛ ጉዞቸውን እንግዲህ የተለያዩ የድህረ ገጾች እንግዲህ የቀጥታ ስርጭት ሽፋን እየሰጡት ነው የሚገኙት። አልጀዚራም እንግዲህ በአሁኑ ሰዓት የላይቭ አፕዴቶችን እየሰጠ ያለበት ወይም የቀጥታ ስርጭት ቲፖችን እየሰጠ ያለበት ሁኔታ ነው ያለው። እስካሁን ድረስ እንግዲህ እነኚህ ሰዎች ወይም ደግሞ ግሎባል ሰሙድ ፍሎንቲላ የተባሉት እነኚህ ተጓዦች እንግዲህ አሁን ላይ ከጋዛ በቅርብ ርቀት ላይ እንደሚገኙ እንግዲህ የአልጀዚራ ዘገባ ያመላክታል። ወደ 278 ኪሎ ሜትር አካባቢ ነው የሚቀራቸው። ይህ እንግዲህ በጣም ሀይ ሪስክ ዞን ወይም ደግሞ አደገኛ የሚባለው አካባቢ ላይ መድረሳቸውን ያመላክታል። እስከ እዚህ እስከሚደርሱ ድረስ እንግዲህ የጣሊያን የቱርክ እንደዚሁም የስፔን መርከቦች የጦር መርከቦች አጅበዋቸው ሲጓዙ ነበር። ከዚህ በኋላ እንግዲህ እነዚያ የጦር መርከቦች መጓዝ የማይችሉበት ሁኔታ ነው ያለው። ከስፔን ተነስተው እንግዲህ አሁን ላይ ጉዞቸውን በማጠናቀቅ ሂደት ላይ ነው ያለው። እነሱ አልቆሙም፣ ጉዞቸውን ቀጥለዋል። ምናልባትም ከዚህ በኋላ የሰዓታት ጉዞ ነው የሚቀራቸው። ከዚህ በኋላ ጉዞ እንዳያደርጉ በተለያዩ አካላቶች ምክርም እየተለገሳቸው የነበረበት ሁኔታ ነው ያለው። ለምሳሌ የጣሊያኗ መሪ ጆርጂያ ሜሎኒ እንዲመለሱ ጥያቄ ካቀረቡ ትልልቅ ሰዎች መካከል አንዷንች ማለት ነው። እንግዲህ በአጠቃላይ እንግዲህ የዩኤን ስፔሻል ሪፖርተር ፍራንስ አልባኒስ እንግዲህ እነኚህ ሰዎች ምንም አይነት ጥቃት እንዳይፈጸምባቸው አገልግሎታቸውን እንዲያደርሱ ወይም ደግሞ እርዳታቸውን እንዲያደርሱ ክፍት እንዲደረግላቸው ጥያቄ ቀርቦላቸው አቅርበዋል ማለት ነው። እንደዚሁም ደግሞ የኮሎምቢያ ፕሬዚደንት ፕሬዝዳንት ጉስታቮ ፔትሮም እንደዚሁ ጥያቄ ማቅረባቸውን የአልጀዚራ ዘገባም የሚያመላክት ነው የሚሆነው። በአጠቃላይ እንግዲህ ለምሽት የነበረን መረጃዎች አጠናክረን ይዘንላቸው የመጣ ነው። ይህን ይመስላል። ለነበረ ቆይታ ጅ ጋር አመሰግናለሁ። አመሰግናለ አሸናፊ። መልካም ምሽት መልካም ተመልካቾች። ከሀፍታ በኋላ ስንመለስ በስፖርታዊ ጉዳዮች እንጠብቃችኋለን።